ከኢትዮጵያ ሆናችሁ የተለያየ ኢኮመርስ ቢዝነስ ለመስራት የምትፈልጉ በየትኛውም ሁኔታ ላይ ፕሮዳክት ያላችሁ እና ፕሮዳክቱን በተለያየ ገበያ ላይ መሸጥ የምትፈልጉ ሰዎች ይሄ ለእናንተ በጣም ወሳኝ ቪዲዮ ነው። የተለያዩ ኢኮመርስ ፕላትፎርሞች እንደሚታወቀው እንግዲህ ኢትዮጵያ ውስጥ እየፈሉ ነው፣ እየተፈጠሩ ነው። ስለዚህ በዚህ ቀድማችሁ መገኘት የእናንተ ድርሻ ነው እና የተለያዩ ፕሮዳክቶቻችሁን ወይም ከሌላ ቦታ የምታገኙት ማግኘት የምትችሉት አክሰሰብል የሆነ ፕሮዳክት ካላችሁ በዚህ ቦታ ላይ አትርፋችሁ መሸጥ ትችላላችሁ። እንዴት እንደምትሸጡ እና በምን ወይ ፕሮዳክት ማግኘት እንደምትችሉ በዚህ ቪዲዮ እንግዲህ አሳያችኋለሁ። እስከ መጨረሻው መከታተል እንዳረሱ፣ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ፣ ቻናሉን ሳብስክራይብ ማድረግ እንዳረሱ። ቀጥታ ወደ ቪዲዮ እንገባለን። ከኢትዮጵያ ሆናችሁ የተለያየ ኦንላይን ፕላትፎርም ላይ ኢኮመርስ ስራ መስራት እንደምትችሉ ታውቃላችሁ። የተለያዩ ዓለም ላይ ድሮፕ ሺፒንግ ተብሎ ማንኛውም ሰው የራሱ የሆነ ፕሮዳክት ሳይኖረው ከተለያየ ቦታ ከተለያየ ስቶር ፕሮዳክቱን ያመጣና እዛው ኦንላይን ላይ ኦርደር ይቀበልና ያንን ኦርደር ኦንላይን ላይ ደግሞ ከዋናው ስቶር ተቀብሎ ወደዛኛው ሽፍት በማድረግ ገንዘብ ያገኝበታል። ይሄ ሲስተም ድሮፕ ሺፒንግ ይባላል። ድሮፕሺፒንግ በውጪው ዓለም በጣም የታወቀ እና ሰዎች በብዙ መንገድ ሀብታም የሆኑበት ገንዘብ የሰበሰቡበት ነው። እንግዲህ በዚህ መንገድ ብዙ ሰዎች በኢትዮጵያ ደረጃም ድሮፕሺፒንግ ሲያስተምሩ ሲሰሩ፣ በጣም ብዙ አይነት ማስታወቂያዎችን ሲሰሩ መማር የምትፈልጉ ድሮፕሺፒንግ ስትሉ ሰምታችሁ ታቁ ይሆናል። ዛሬ እንግዲህ ከኢትዮጵያ ሆናችሁ ድሮፕሺፒንግ መስራት የምትችሉበትና ኢኮመርስ ፕላትፎርም በኢትዮጵያ የተሰራ የኢትዮጵያውያን የሆነ በጣም ብዙ አይነት ፕሮዳክቶቹን ሰዎች እየፖሰቱ መኪናም ሳይቀር እየፖሰቱ እየሸጡ ያሉበት እየተለዋወጡ ያሉበት ፕላትፎርም አሳያችኋለሁ። እንግዲህ አሮጌ ስልክም ያለው ኤርፎንም ያለው የማይጠቀሙት እቃ የትኛውንም እቃ ሰዎች እዛ ላይ ፖስተው ይሸጣሉ። ከዛ የተወሰነ ብር ያገኛሉ። ያ እቃ ገዢ ከሚያጣ ትንሽም ብር ቢሆን እዛ ላይ አውጥታችሁ መሸጥ ትችላላችሁ። ቢያንስ ጥገና የሚሰሩ ሰዎች የእናንተን ፕሮዳክት እናንተን እቃ ሊገዙ ይችላሉ። ከዛ ስፔር ፓርቱን ለመጠቀም የተለያዩ ቦዲ ፓርቶችን፣ ስልክ ከሆነ የተለያዩ እቃው ከሆነ ለመቀያየሪያ እንዲሆናቸው ይገዛሉ። ከዛ የተለያየ ግብይት ይፈጸማል እዛ ቦታ ላይ ማለት ነው። ያ ፕላትፎርም እንግዲህ ኦንላይን ገበያ ነው። ለእናንተ ዛሬ ይህንን ዌብሳይት አሳውቃችኋለሁ። በደንብ እንደምትሰሩና እንደምትጠቀሙ ተስፋ በማድረግ ወደ ቪዲዮ ከመግባት በፊት ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እንደሚታወቀው እንግዲህ ከሰባ ፐርሰንት በላይ ቻናሉን ሰብስክራይብ ያላደረገ ሰው ነው ይህን ቪዲዮ እያየ ያለው። ስለዚህ ሰብስክራይብ ብታረጉ የበለጠ ጠቃሚ ነገር ወደፊት እያገኛችሁ እንደምትሄዱ ተስፋ አድርጋለሁ። ስለ ኦንላይን ስራዎች መማር የምትፈልጉ ከሆነ ኤቭሪ ታይም የማስተምራችሁ በጣም ወሳኝ መረጃ የሚሰጣችሁ ይሆናልና ሰብስክራይብ ብታደረጉ ትጠቀማላችሁ። ቀጥታ ወደ ቪዲዮ እንገባለን። እንግዲህ ይሄንን ቻናል ከማስተዋወቀ በፊት ስለ አሊ ኤክስፕረስ ትንሽ ነገር ብል ደስ ይለኛል። ከአሊኤክስፕረስ በቅናሽ እቃዎችን አስመጥታችሁ እዚህ ዋና ኢትዮጵያዊ ውስጥ በኢትዮጵያ ዌብሳይት ላይ መስራት ትችላላችሁ፣ እና ያንንም እንደ አማራጭ ኮንሲደር እንድታደረጉ ነው። ስለ አሊኤክስፕረስ ብዙ ቪዲዮዎችን ሰርቻለሁ፣ ወደዛ አልመለስም። ግን እዚህ ጋር ከአሊኤክስፕረስ ገዝታችሁ እዚህ ላይ ማትረፍ እንደምትችሉ ለመናገር ሞክራለሁ። ኢትዮጵያ ውስጥ የሚሰራ ዌብሳይት እንግዲህ እንደሚታወቀው ጂጂ ዶት ኮም ኢቲ ይባላል። በጣም ወሳኝ ፕላትፎርም ነው። በጣም ትላልቅ ግብይቶች የሚፈጸሙበት በኢትዮጵያ ደረጃ አንደኛ ማለት ይቻላል። እንግዲህ አብዛኞቻችሁ ታውቃላችሁ። ይሄው የፈለጋችሁትን ፕሮዳክት እዚህ ጋር ሰዎች እየፎሰቱ ከዛ እየሸጡ ይገኛሉ። መኪና፣ የተለያዩ መኪናዎቹም በጣም ለግዥሪ የሆኑ መኪናዎችም ሳይቀር እዚህ ቦታ ላይ አሉና እየተሸጡ ነው። እንግዲህ አምስት ሚሊዮን ስምንት ሚሊዮን አስራ ሶስት ሚሊዮን የሚያወጣ አራት ሚሊዮን ማየት ትችላላችሁ። ሰላሳ ሚሊዮን የሚያወጣ ሀመር እንኳን እዚህ ያለ እና ሰዎች እዚህ ላይ ገዢ ባይኖር እና ታማኝነት ባይታወቅ እዚህ ፕላትፎርም ላይ አይገኝም። ስለዚህ ይሄ ፕላትፎርም ታማኝና የታወቀ እንደሆነ ማወቅ ትችላላችሁ። ስለዚህ እዚህ ጋር የፈለጋችሁትን ነገር ሰርች እያደረጋችሁ የምትፈልጉትን ነገር መግዛትም ትችላላችሁ መሸጥም ትችላላችሁ። እናንተን የሚከለክል ምንም ነገር የለም። ስለዚህ ቤት ሆነ መሬት ሆነ የተለያዩ የእናንተ ፕሮፐርቲ፣ ስልክ፣ ላፕቶፕ፣ ምንም የሌለ ነገር የለም። ጌጣጌጥ፣ ታብሌት፣ የፈለጋችሁትን ነገር መሸጥ መለወጥ ትችላላችሁ እና ምንም የሚናቅ ነገር የለም። እዚህ ፕላትፎርም ላይ የትኛው ስልክ ለምሳሌ ከመቶ ብር ጀምሮ አለ እዚህ ቼክ ማድረግ ትችላላችሁ። ሰዎች ሶፍትዌር እዚህ ጋር እየጫኑ እየሸጡ ይገኛሉ። የተለያዩ ሶፍትዌር ክራክ የሚደረጉ ሶፍትዌሮችን እዚህ ጋር በ750፣ በአምስት በ500፣ በ400 በተለይ አሁን ፎቶሾፕ ለምሳሌ አምስት መቶ ብር እየተሸጠ ነው እዚህ ጂጂ ላይ እና ሳስ ለምሳሌ ሶፍትዌር ይሄ ስታት ሶፍትዌር ነው። ስሪዲ ማያ ምናምን በተለያዩ ሶፍትዌሮችን ፕሪንቲንግ አርቲስቲክ የሆኑ መጽሐፎች የተለያዩ ትምህርታዊ የሆኑ መጽሐፎችም እዚህ ቦታ ላይ ይገኛሉ። እናንተም እንግዲህ አለኝ የምትሉ ሶፍትዌር ሊሆን ይችላል መጽሐፍ ሊሆን ይችላል የተለያዩ ፕሮዳክት ሊሆን ይችላል። እዚህ ጋር ፖስታችሁ መሸጥም ትችላላችሁ፣ ከሰዎች መግዛትም ትችላላችሁ። ስለዚህ ይህንን ስቴፕ ዛሬ እያንዳንዱን ነገር አሳያችኋለሁ እንዴት መፎሰት እንደምትችሉ ከዛ በኋላ እንዴት መሸጥ እንደምትችሉ አሳያችኋለሁ። እንግዲህ እንደምታዩት በጣም ብዙ ሰው ነው የሚጠቀመው። እያንዳንዱ አይነት ላይ በጣም ብዙ ሰው ነው የፖሰተው ማየት ትችላላችሁ። ከቁጥር በላይ ነው ይሄ ነገር። እንግዲህ ሴል የምትለዋን ትነኩትና ካታጎሪ ትመርጣላችሁ። ለመፖሰት በእጃችሁ ያለውን ነገር ለመፖሰት ሴል የምትለዋን ትነኩና ከዛ ካታጎሪ ትመርጣላችሁ፣ የትኛው ካታጎሪ እንደሆነ የእናንተ ፕሮዳክት ከዛ በዛ መሰረት ለምሳሌ ኤሌክትሮኒክስ ልበል እና ኤሌክትሮኒክስ ውስጥ ምንድን ነው ኤሌክትሮኒክስ ሆኖ ራሱ ምንድን ነው ይላል። አክሰሰሪስ ልበል እና ወይም ኮምፒውተር ልበል እና የተለያየ እዚህ ጋር እንደምታዩት፣ ኮምፒውተር ኤሌክትሮኒክስ ሆኖ ራሱ ምን ምን እንዳለ ያሳያል። ከዚህ መሀል የእናንተ የትኛው እንደሆነ ትመርጣላችሁ። ከዛ በኋላ አክሰሰሪስ ብዬ ገባውት እዚህ ጋር የፕሮዳክት ፎቶ አስገባ ይላል። ሊንክ ወይም ቪዲዮ ካለው ቪዲዮ ሊንክ አስገባ ይላል። ከዛ የተለያዩ እንትኖች አሉ፣ መረጃዎቹን ታስገባላችሁ። ለምሳሌ ሎኬሽን አዲስ አበባ ክፍለ ከተማ ያስመርጣል፣ ክፍለ ከተማ ትመርጣላችሁ። ለምሳሌ ቦሌ ብያለው። ከዛ በኋላ ፎቶ ትመርጣላችሁ፣ የእቃው ሊሆን ይችላል። የተለያዩ ፕሮዳክት ትመርጣላችሁ። ከዛ አስገብታችሁ ምን ታደርጋላችሁ እዚህ ጋ ሊንክ ያስፈልጋል ሊንኩን ታስገባላችሁ ታይትል ብራንድ ታይፕ ኮንዲሽን ምናምን ይሄ የብር መጠን ፕራይሱን ኔጎሽዬሽን ላይ ኦፐን ወይስ ፊክስድ የሆነ ፕራይስ ነው ያለ ደሊቨሪ እንዴት ነው ይህንን ሁሉ ትዘረዝራላችሁ ከዛ በኋላ ሪጅን ትፖስታላችሁ ከየት እስከየት የሚለውን ፕሮሞ ያስፈልጋል ወይስ አያስፈልግም ከላይ እንዲቀመጥ ትፈልጋላችሁ ይላል ለአንድ ወር ለሰባት ቀን ከዛ በኋላ ይህንን አዱን ፖስት ታደርጋላችሁ ማለት ነው። ልክ አዳችሁ ፖስት ተደረገ ማለት ማንም ሰርች አድርጎ ማየት ይችላል፣ የእናንተን ፕሮዳክት የእናንተን ፕሮዳክት አየህ ማለት ደግሞ ለእናንተ መደወል ይችላል፣ ስልካችሁን ስላስገባችሁ የሚሰራ ስልክ ከሆነ ያስገባችሁት፣ ሰዎች፣ የእናንተን ፕሮዳክት የሚፈልጉ ሰዎች ይመጡና ለእናንተ ይደውላሉ። ከዛ እስካላችሁበት ድረስ ይመጣሉ ወይም የሆነ ዲስታንስ እናንተም ትሄዳላችሁ። በስልክ አውርታችሁ ኔጎሼት አልጋችሁ ባደረጋችሁት መሰረት እቃውን መሸጥ ትችላላችሁ ማለት ነው። ይሄ እንግዲህ ፕላትፎርሙ ሪስክ አይወስድም። እዛው ባላችሁበት ሆናችሁ ብር እንዳትከፍሉ እቃውን አይታችሁ መርጣችሁ መሸጥም መግዛትም ትችላላችሁ። የሚገዛ ሰው ለምሳሌ እቃውን ይመርጥና ባለ እቃው ጋር ይነጋገራል፣ ይደውላል፣ እቃውን ያያል ከዛ በኋላ አይቶ ካመንበት ከፍሎ ይወስዳል ማለት ነው። ሻጩም ይፖስታል ከፖሰተ በኋላ ገዢው ሲመጣ ያሳየዋል። እንደፈለገ ሰውየው የሚፈልገውን አይነት ከሆነ አሳይቶ መሸጥ ይችላል ማለት ነው። ስለዚህ ኢትዮጵያ ውስጥ በጣም እየሰራ ያለ ኢኮመርስ ፕላትፎርም ነው። ስለዚህ በዚህ እንድትጠቀሙና የተለያዩ እቃዎችም ሊሆኑ ይችላሉ አትርፋችሁ ለምሳሌ ከአሊ ኤክስፕረስ ብዙ ሰዎች እቃ ያመጡና እዚህ ላይ ይፖስታሉ። ከዛ በኋላ አትርፎ ይሸጣሉ ማለት ነው። ስለዚህ ይሄንን ፕላትፎርም ከተጠቀማችሁ በእርግጠኝነት ብር ማግኘት ትችላላችሁ፣ ኢንካም ጀነሬት ማድረግ ትችላላችሁ። ምናልባት እቃውን ለምሳሌ አምጥታችሁ እስከ መቼ ይቆያል መቼ ይሸጣለሁ የሚለው ጥያቄ እናንተ ሄዴ ካልሆነ መቼም ሊሸጥ ይችላል። እቃውን ይዛችሁ ቁጭ ትላላችሁ ገዢ ሲመጣ ትሸጣላችሁ ማለት ነው፣ ወይ ፕሮሞት ታደርጋላችሁ የፕሮሞሽን ኮስት ትጨምሩና ከላይ ሆኖ ለሰዎች እንዲታይ ታደርጋላችሁ ማለት ነው። ያ እንግዲህ የእናንተ ምርጫ ነው። እኔ ዛሬ ዌብሳይቱን ጂጂ የሚባለውን ለመጠቆም ያክል ነው። ከዚህ በኋላ የተለያዩ ፕላትፎርሞች እንዴት ይሰራሉ የሚለውን ፕሪንስፕል ለመናገር ሞክራለሁ። አፕወርክ ላይ ብቻ ሳይሆን የተለያዩ ሰዎች የሚጠቀሙ ኦንላይን ስራ የሚሰሩት ፕላትፎርሞች ምን አይነት ጥቅም አላቸው፣ ምን አይነት ፕሪንስፕል አላቸው የሚለውን ነገር ለመናገር ሞክራለሁ። በቀጣይ ቪዲዮ እስከምንገናኝ ይህን ቪዲዮ ላይክ ማድረግ እንዳረሱ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። መልካም ቆይታ።